ስጥልን ውድ ዘመንና ቴክኖሎጂ ፕሮግራም ተመልካቾቻችን፣ የተዝናናችሁ ቁም ነገር የምታገኙበት ዘመንና ቴክኖሎጂ ሳምንታዊ ፕሮግራም ተጀምሯል። አብራችሁን ቆዩ። ኢትዮ ቴሌኮም ከኮኔክቲቪቲ አገልግሎት ባሻገር ያሉ የዲጂታል ሶሉሽኖች ላይ ትኩረት በማድረግ ግለሰቦችና ድርጅቶች የዕለት ተዕለት እንቅስቃሴዎቻቸውና ቢዝነሶቻቸውን የበለጠ ውጤታማና ቀልጣፋ ለማድረግ ዘርፈ ብዙ ስራዎችን እያከናወነ ይገኛል። ሀገር በቀል ቴክኖሎጂዎችና ስራ ፈጠራ ለማበረታታትና ለመደገፍ ያለመ ኢትዮቴል ኢኖቬሽን ፕሮግራም የሚል ኢኒሽቲቭ በመቅረጽ ለሀገራችን ጀማሪ የዲጂታልና የፋይናንስ ቴክኖሎጂ ቢዝነሶችና ባለሙያዎች ልዩ ልዩ ስልጠናዎችን በመስጠት እንዲሁም በክላውድ ላይ የተመሰረተ ዲጂታል ሶሉሽን እና በሞባይል ፋይናንስ ዘርፍ የተሰማሩ የፈጠራ ሀሳብ አመንጪዎችን በተለያዩ ምዕራፎች በመከፋፈል የፈጠራ ውድድሮችን ሲያካሄድ መቆየቱ ይታወቃል። በዛሬው ዘመንና ቴክኖሎጂ ፕሮግራም የሀገራችን ጀማሪ ቴክኖሎጂ መሰረትን ያደረጉ ቢዝነሶችና ባለሙያዎች የሚበረታቱበትን የኢትዮ ቴሌ ኢኖቬሽን ፕሮግራምን በተመለከተ ያሰናዳንላችሁን ፕሮግራም ወደ እናንተ እናደርሳለን። የኛ ፕሮጀክት ዘበኛ ይባላል። ድርጅታችን አዮቴክ ሶሉሽን ፔልሲ ነው እና ክሬት ያደረግነው ዘበኛ የሚባለው ሶፍትዌር በኢትዮ ቴሌኮም ኢኖቬሽን ኮምፒቲሽን ላይ ከአራት መቶ ፕሮጀክቶች አንደኛ ስኮር ያደረግን ቲም ነን፣ ወይም ደግሞ ድርጅት ነን። የተለያዩ በጣም ዴንስ የሆነ ስራ ያላቸው በጣም ጥሩ ጥሩ ስራ ላይ የሰሩ ድርጅቶች ስታርታፖች ነበሩ መጥተው የነበሩት እና ሆነስትሊ ስፒኪንግ አገራችን በዚህ ደረጃ በጣም ቴክኖሎጂካሊ አክቲቭ የሆኑ ስታርታፖች በጣም ወጣቱ የሆኑ ቪዥነሪዎች የሆኑ ሰዎች እንዳሏቱ ላይ ያወቅ ነው በዚህ ውድድር ነው። ውድድሩ ያው ፈታኝ ነው። መጀመሪያ ላይ ቶፕ አስር ከመግባታችን በፊት ፒች አድርገን ነበር እና ዳኞቹ ቴክኒካልም የሆነ ፕሮዳክታችን ላይም የሆነ በተጠቃሚ ዙሪያ ያለውን ቴክኒካልም ያለውን ከዛ ደግሞ በየኛም ጤና ላይ ስለሆነ ያለው በሎ ደረጃ ያለውን ሬጉሌሽን ደረጃ ያለውን ሁሉ ዌል ራውንድ የሆኑ ጀጆች ስለነበሩ በደምብ ፈታኝ እንዲሆን ነው ያው መጠየቅ ያለባቸውን ጥያቄዎች ጠይቀውን ነበር። ተወዳዳሪዎቹም ደግሞ የተለያየ ፕሮዳክት ነው ይዘ ይመጡ። በኢትዮ ቴሌኮም ኢኖቬሽን ፕሮግራም ላይ ማስታወቂያ እንደወጣ ድርጅታችን ግዙፍ ዲጂታል ሰርቪስ አፍሮሬድ የተባለውን ዲጂታል ፕሮዳክቱን እንደ አንድ ስታርታፕ ሀሳብ ወይም አይዲያ ይዘን ቀረብን በመጀመሪያው ዙር ሲሪየስ ኦፍ የሆኑ ስቴጆች ነበሩት። ለምሳሌ ከ439 የሚደርሱ ተመሳሳይ ኢኖቬቲቭ ሀሳብ ያላቸው ስራ ፈጣሪዎች የሶሉሽን ኢንቪዥን ያደረጉትን አቅርበዋል። ከነዚያ መካከል አፍሮሪድ ይዞት በቀረበው ሀሳብ መሰረት የፐርሊሚነሪ የሚባሉትን ስቴጆች አልፎ ኢትዮቴሌ ኢኖቬሽን ፕሮግራም ያዘጋጀውን ስልጠና ለመካፈል እድል አገኘን። መጀመሪያ የቴሌ ኢኖቬሽን ፕሮግራም ወደ ተግብራ ሲገባ እንግዲህ በዋናነት ለማሳካት ይዞ የተነሳው ዓላማ በኢትዮጵያ ውስጥ የሚገኙ የተለያዩ የፈጠራ ሀሳብ ያላቸው ሰዎች የስራ ባህል ክህሎትና ባህል ከማሻሻል አኳያ ማነሳሳትን እንዲሁም የሚያበልጽጉበትን ሁኔታ ማመቻቸት ነው። በተለይም ደግሞ ወጣቶች፣ የቴክኖሎጂ ባለሙያዎች እንዲሁም ጀማሪ የኩባንያዎች ማለትም ስታርታፖችን የተለያዩ ድጋፎችን በመስጠት በማህበረሰብ ውስጥ ያሉ የተለያዩ ችግር ፈቺ ሶሉሽኖችን ወደ ገበያ እንዲያመጡ እንዲሁም ከደንበኞች ጋር የገበያ ትስስር የመፍጠር ዓላማ ነው ይዞ የተነሳው ማለት ነው። ሁሉን ሀገራችን ላይ በርከት ተብሎ የሚስተዋሉ የመኪና ስርቆት እና የዚህ የካር ቲፍት የምንለውን ነገር ማለት ነው እሱን ለማስቀረት በኢትዮጵያዊነት በብቸኝነት የተፈበረቀ አፕሊኬሽንና ሶፍትዌር ነው ይህ አፕሊኬሽን አንደኛ ዌብ አፕ አለው ዌብ አፕ ምንድነው ለድርጅቶች ነው የሚሆነው ለፍሊት ማኔጅመንት ለሚሰሩ ድርጅቶች አንደኛ ነዳጅ ሊብላቸውን ቼክ ለማድረግ ሁለተኛ ፍሊታቸውን ሞር ለማስተዳደር የሚጠቀሙበት ዌብ አፕ አለ ሁለተኛ ደግሞ ለማንኛውም ሹፌሮች ወይም ደግሞ ማንኛውም መኪና ላለው ግለሰብ ደግሞ የራሱ የሆነ ሞባይል አፕሊኬሽን አለው በአንድሮይድ ና በአይኦኤስ የቀረበ ማለት ነው። ይሄ አፕሊኬሽን ምንድ ነው የሚሰራው? መኪናችን እንኳን በአጋጣሚ ከእጃችን ላይ ቢወጣ ወይም ደግሞ ቢሰረቅ፣ በስልካችን አማካኝነት ተከታተለን መኪናውን በማቆም በጂፒኤስ አማካኝነት መኪናውን እየተከታተለን ያለበት ቦታ ላይ የምንደርስበት ሶፍትዌር ነው ማለት ነው። አፍሮሬድ ሀሳብ አመንጮች ወይም የቴክኖሎጂ ፈጣሪዎቹ ዩኤስ አንዱ ዩኤስ ነው፣ አንዱ ስዊዘርላንድ ነው በየሀገራቸው ከ15-16 ዓመት በላይ በዩኤስ እና በስዊዘርላንድ ትልልቅ የቴክኖሎጂ ፈርም ላይ ሶፍትዌር ዴቨሎፐር ሆኖ ስላገለገሉ ያለውን የውጩን ኤክስፔሪየንስ ኢትዮጵያ ውስጥ ማምጣት ስለፈለጉና እንደ አጋጣሚ ደግሞ በኢትዮ ቴሌኮም በኩል ኢንቪዥን የተደረገው ቴሌብር ይህኛውን የዲጂታል ፔይመንት ጌት ወይን እድል ስለፈጠረ ይህን ነገር ኢትዮጵያ ውስጥ በማምጣት አንደኛ የደራሲውን ችግር መፍታት አለብን የሚል ነው። ስለዚህ አንደኛ ደራሲ መቶ ሁለት መቶ ሶስት መቶ ሺ ብር አውጥቶ መጽሐፉን ሲያሳትም አንደኛ የባንክ ብድር ይወስዳል፣ መኪና ካለው ይሸጣል፣ ቤት ካለው በብድር ያስዛል። እነዚ መጽሐፍቶች ተሽጠው መልስ አይገኝም እና ከሳራ ነው ሰው ሙሉ በሙሉ የደራሲውን ወጪ ማስቀረት ነው። ሁለተኛ ደግሞ የኢትዮጵያን የስነ ጽሁፍ ስራዎች ዲጂታይዝ ማድረግ ነው። ለምን ዲጂታል ኢትዮጵያ ቴዮኔቲ ሆኔ ፋይ ከመጣ በኋላ ብዙ ነገሮች ዲጂታይዝ እየሆኑ ነው ያሉት እና ከዚህም አንጻር የስነ ጽሁፍ ዘርፉም ዲጂታላይዝ መሆን አለበት ከሚል አንጻር ማሳተም ነው። ዊኬር በጤና ዙሪያ ቢሆንም ጤናና ቴክኖሎጂን ከመጀመሪያ ስለሆን ለነበረው ጤናና ቴክኖሎጂን አንድ ላይ የሚያስኬድ ካምፓኒ ስለሆነ የቴክኖሎጂም ቲም አለን፣ የጤናውም ቲም አለን። የቴክኖሎጂ ቲም እና የጤናው ቲም በጣም እየተናበበ እየሰራ ነበረ የዛን ሰሞን ላይ እና ከዛ በፊትም እየሰራ ነበር። የዛን ሰሞን ደግሞ ውድድሩ ለማሸነፍ ዊኬንድ የለም ማታ የለም ኮንቲኒየስሊ እየሰራን ነበረ፣ ይህ ነገር ለማሸነፍ እና ጥሩ ፕሮዳክት በቃ ይዘን ለመውጣት ማለት ነው። አክሰሲቢሊቲ ወይም ደግሞ ተደራሽነት የጤናን ማለት ነው በደብሊው ኤች ኦ ጥናት መሰረት የፊዚሻን ፔሽንት ያለው ሬሾ በጣም ዝቅተኛ ነው፣ አሁን እኛ ላይ ማለት ነው። ስለዚህ ያሉትን ባለሙያዎች ያሉትን ጤና ባለሙያዎች ተደራሽ ማድረግ ለሁሉም ኮሚኒቲ ማለት ነው። ስለዛ ይህን አክሰሳቢሊቲ አፎርደብል በሆነ ዋጋ ከየትም ቦታ ሆኖ አክሰስ ማድረግ እንዲችሉ ጤናን ማለት ነው። በዋናነት እንግዲህ ጎልቶ የታዩት ዘርፎች ኤዱኬሽን ላይ፣ በሄልዝ ላይ፣ በዲጂታል ፋይናንሻል ሰርቪስ ላይ፣ በኢኮሜርስ ላይ ኮንቴንት ሰርቪሶች ላይ እና እንዲሁም የከተማ ልማቶችን የሚያዘምኑ ሶሉሽኖችን ይዘው ተገኝቷል ማለት ነው። መጀመሪያው የኢትዮቴል ኢኖቬሽን ፕሮግራም ውጤታማ ነው ማለት ይቻላል። ከአራት መቶ በላይ ተወዳዳሪዎች መሳተፋቸው በራሱ አገሪቱ ላይ ያለውን የስራ ፈጠራ ባህል እና ተነሳሽነት ያሳያል። ከኢትዮ ቴሌኮም ይዞት ከተነሳው አኳያ ደግሞ የተለያዩ በቴሌኮም ዘርፍ ሊሰጡ የሚችሉ አገልግሎቶች እንዲሁም የደንበኞችን ችግሮች ሊቀርፉ የሚችሉ ሶሉሽኖች ታይተዋል ማለት ነው። አሁን ላይ የአፍሮሬድ እና የኢትዮ ቴሌኮም ፓርትነርሺፕ ያለውን ኮንተንት ክሪኤተር በየዘርፉ የሚችለውን እንዲጽፍና ያንም ሞኔታይዝ በማድረግ ገንዘብ ማግኘት የሚያስችልበትን እድል መፍጠር የሚያስችል ሁኔታ ነው። ስለዚህ ከኢትዮ ቴሌኮም ኢኖቬሽን ፕሮግራም በኋላ የሰራ ነው። አንደኛ ሶፍትዌራችን ማዘመን ነው ወይም ደግሞ አፕግሬድ ማድረግ ነው። ከዚህ ቀደም የነበረውን ፔፐር ቤዝድ አሰራር ደራሲዎች ሽያጫቸውን የሚያዩበት ዕለታዊ፣ ሳምንታዊ ወራዊና በየሶስት ወሩ የሚያዩበት ዳሽቦርድ ቢውልድ አድርገናል። ሲስተም ቢውልድ አድርገናል። የኢትዮ ቴሌኮም ኢኖቬሽን ፕሮግራም ላይ ከመግባታችን በፊት ዘበኛ ቱ ፖይንት ኦ የሚባል ወይም ደግሞ ቨርዥን ቱ ነበረ፣ ለህዝቡ እየሰጠን የነበረው ማለት ነው ወይም ደግሞ ለተጠቃሚዎች እየሰጠን የነበረበት እሱ ላይ ነበርን። አሁን ከውድድሩ በኋላ በዘበኛ ስሪ ፖይንት ኦ ወይም ደግሞ ቨርዥን ስሪን ደቨሎፕ እያደረግን ኦልሞስት 8 ፐርሰንት ላይ ደርሰናል። የእኛን ልዩ የሚያደረገው አገር ውስጥ ነው ደቨሎፕ ተደረገው የተደረገው ዳታ ዞፈርኒቲን አንድ፣ ሁለተኛ ደግሞ ለኢትዮጵያኖች ፕሮብለም በኢትዮጵያኖች ሶልቤት የተደረገ እንትን ስለሆነ ማለት ነው ማለት ነው። ስሪ ፖይንቱን 8 ፐርሰንት ላይ ደርሰን ኦልሞስት ደቨሎፕ አድርገን ሪቼኮችን እያደረግን የምንገኝበት ነው። ፕላስ ደግሞ እዚሁ ላይት የሆነ የሃርድዌር ማኒፋክቸሪንግ የጂፒስ ማኒፋክቸሪንጎችን እዚሁ ለመጀመር ጥናቱን ጨርሰን እያንዳንዱ ነገር ጀስ ማቴሪያል ማሟላትን አንዳንድ ግባቶችን ብቻ ማሟላት የሚቀርበት ደረጃ ላይ ነን ያለ ነው። አሁን ላይ አዲስ የጨመርነው ፊቸር ማንኛውም ታካሚ ከየትም ቦታ ሆኖ ሆስፒታሎችን ቀጠሮ ማስያዝ እንዲችል እና ወረፋን መንገላታትን የፔሽንቶችን መጎላላት የሚቀንስ አፕሊኬሽን ይዘን የመጣ ነው እና ከውድድሩ በኋላ እየሰራንበት ያለው አሁን ላይ ወደ ገበያው ይዘን እየገባን ያለ ነው። አድቨርታይዝመንቶችን ሜንስትሪም ላይ እያደረግን ያለ ነው እና አሁን ቴስቲንግ ጨርሰን በቃ ሙሉ ፕሮዳክት ወደ ገበያው ገብቷል ነው። መጠቀም ይችላሉ። ከፕሌስቶር ላይ አውርዱ። በአለም ላይ የዲጂታላይዜሽንን እውን ከማድረግ አኳያ የስታርታፖችእና ጀማሪ ኢኖቬተሮች ሚና ትልቅ አስተዋጽኦ አለው። ይህም ከዚህም አኳያ እንግዲህ ወደ ሀገራችንም ስንመጣ ዘርፈብዙ በተለያዩ ሴክተሮች ዘርፈ ብዙ ችግሮች አሉ። ይህንን ችግር ደግሞ ሊፈቱ የሚችሉት እንግዲህ እነዚህን ጀማሪ ስታርታፖች እና ጀማሪ ድርጅቶችን ማበረታታት ያስፈልጋል ማለት ነው። ስለዚህ እንደ ቴሌኮም ደግሞ ካለው የደንበኞች ብዛት፣ ካለው ሶሉሽን፣ ካለው የተደራሽነት ዲጂታል ሶሉሽን እና ኢነብሊንግ የሆነ ፕላትፎርሞች አኳያ ስታርታፖችን አምጥቶ ደግሞ በተመሳሳይ መልኩ ወደ ገበያ ማምጣቱ እንግዲህ ኢኮኖሚው ላይ ኢናብሊንግ ሮል መጫወት ይችላል ማለት ነው። የጂፒኤስ ሊዝ የሚያደርጉ ድርጅቶችን ከኛ ጋር አብረው ፓርትነር አፕ በሚያደርግ ኦሬዲ ኤፒአይ ኮኔክት በማድረግ ከኛ ኦሬዲ ያለውንም የጂፒኤስ እና የፍሊት ማኔጅመንት ዲቫይሶቻችንን ፕላስ ደግሞ ሶፍትዌራችንም እንደዚሁ በሊዚንግ በማከራየት ና የተለያዩ ብራንቾችን እዛ ክሬት በማድረግ የአህጉራዊ የሆነውንም ነገር አብረን ለመግባት አስበናል። ሶስተኛ የወጣው ወይም የወጣችው ግዙፍ ዲጂታል ሰርቪስ ፖሊሲ ግዙፍ ዲጂታል። በሁለተኛ ደረጃ ይሄንን ፕሮግራም በማጠናቀቅ ተሸላሚ የሚሆኑት ዊኬር ኢንተግሬትድ ሄልዝ ኔትወርክ። መጀመሪያ ደረጃ ማለት ነው ይህን ፕሮግራም ያጠናቀቁትና ተሸላሚያችን አዮቴክ ሶሊሽን ፒ ኤል ሲ እንኳን አንድ ኢንተርፕርነር ሆኑ ወይም ደሞ ስራ ፈጣሪ ሆኑ፣ ሁሉም የሆነ ፕሮብለም ያለ ሶሉሽን ይፈጥራል። ያንን ሶሉሽን እንዴት ገቢ ማስገኘት እችላለሁ ለራሴ እና ለሌሎች ሰዎች ደግሞ ስራ እንዴት መፍጠር እችላለሁ የሚለው ነው። ሶ እንደ ስልጠናው ምንድነው ጥቅም የሚሰጠው? ኢንተርፕርነርሺፕን ያስተምራል። ከዛ ውጭ ደግሞ ያመጣነውን ፕሮዳክት እንዴት መሸጥ እንደምንችል ለማህበረሰቡ ማለት ነው። ሶሉሽንን ፈጥረሽ ትንፍሊስ ላንቺም ገቢ የሚያስገኝ ሌሎችም ሰዎች ደግሞ ስራ እድል መፍጠር እንዲችል ማለት ነው። እንደ ካምፓኒ ደግሞ ሳየው እኔ ኤክስፖር አምቱልናል አንድ ኢትዮጵያዊ መጽሐፍ ሲገዛ ማርኬት ላይ አንድ ሺ ብር ስድስት መቶ ብር ሰባት መቶ ብር የሆነውን መጽሐፍ በአንድ አስረኛ ቀንሶ ከመቶ ብር በታች መቶ ብር መቶ አስር ብር ወይም ደግሞ ዘጠና ብር ሊሆን ይችላል። ስለዚህ እዚህ ላይ ያሉትን የዋጋውን ፕራይሲንግ አዲስ አይነት የፕራይሲንግ ስኬም ያመጣበት ሁኔታ ያለ ኢትዮ ቴሌኮም ኮንትሪቢሽን እንደዚሁ በቀላሉ ለመናገር ኦነስሊ ስፒኪንግ ይከብዳል፣ ግን ኢኒሺዬት አድርገናል፣ ጀነራሊ አንቅቶናል ብንል ማጋነን አይሆንብኝ። የተለያዩ ስልጠናዎችን ወሰድን፣ ስለ ፕሮዳክታችን በደንብ እንድናውቅም አድርገናል። ያ ስልጠና ከዛ ስልጠና ያወጣን በኋላ ወደ ኮምፕቲሽኑ ሄር ነው ማለት ነው። ኮምፕቲሽኑንም ዊን ካደረግን በኋላ አሁን ከኢትዮ ቴሌኮም ጋር በዚሁ በሶፍትዌራችን አንድ ላይ ከሃርድዌር ጋር ባለው ፕሮዳክታችን አብረን ለመስራት ኦልሞስት ፋይናላይዝ እያደረግን ነው ያለ ነው ቢግ ኦፖርቹኒቲ ኦፖርቹኒቲ እንደኛ አይነት ስታርታፕ ከኢትዮ ቴሌኮም አይነት በጣም ትልቅና እድሜ ጠገብ የሆነ ድርጅት ከአብሮ መስራት ራሱ በጣም ትልቅ ነገር ነው። ያንንም አቺቭ እንድናደርግ አድርገውናል። ፕላትፎርሙን ክሬት አድርጎልናል። በዛ ለዛ በጣም ግሬትፉልነን። በመጀመሪያው ዙር ላይ በቴሌብር እና በክላውድ ፕላትፎርማችን ላይ የሚሰሩ ሶሉሽኖችን ነበር እንዲመጡ የጋበዝ ነው። አሁን ላይ ደግሞ ዓለም ላይ ከደረሰው ቴክኖሎጂ አኳያ ከሁለቱ በተጨማሪ ደግሞ ኢኮሜርስ ላይም፣ አርቲፊሻል ኢንቴሊጀንስ ላይም፣ ሳይበር ሴኩሪቲ ላይም አዮቲም ላይ የማህበረሰቡን ደግሞ አኗኗን ሊያሻሽሉ የሚችሉ ኮንቴንትና ላይፍ ስታይል ሰርቪሶች ላይ ፕሮፖዛላቸውን እንዲያስገቡ እድል ተመቻችቷል። ወዳዳሪዎች እንግዲህ ፕሮፖዛላቸውን ከኦዲዮ ሬዲዮ ነው እንዲያቀርቡ ኢንቫይት እናደርግ ሁለት መቶ ሺህ ብር እንደዚሁም ደግሞ ላፕቶፕ እና ሞባይል ዲቫይስን ጭምር ተሸልመዋል። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና ቴክኖሎጂ ፕሮግራማችን ላይ ቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን ለስልካችን አፕሊኬሽኖች ሊሆን ይችላል ቲፕስ ኤንድ ትሪክስ ወይም ለኮምፒውተራችሁ የተለያዩ ሶፍትዌሮች ወይም ድረገጾች ሊሆኑ ይችላሉ። እነዚህም ሁላ እዚህ ፕሮግራማችን ላይ እናያቸዋለን። አብራችሁን ቆዩ። በዛሬ ፕሮግራማችን ላይ የምንመለከተው ሶስት ታዋቂ ሶሻል ሚዲያ ፕላትፎርሞች ናቸው፦ ቴሌግራም፣ ቲክቶክ እና ኢንስታግራም። እነዚህ ትልቅ ሶሻል ሚዲያ ፕላትፎርሞች በተለያየ መልክ አንዳንድ ጠንካራ ጎኖች አሉት። ከዛም በተጨማሪ አንዳንድ የተደበቁ ደሳስ የሚል ፊቸሮች አሉ። ለእነዚህ ሶስት ሶሻል ሚዲያ ፕላትፎርሞች አንድ አንድ የተለያዩ ዩኒክ የሆኑ ፊቸሮች ማንም ሰው የማያውቀውን እዚህ ፕሮግራማችን ላይ አሳያቸዋለን። የመጀመሪያው ሶሻል ሚዲያ ፕላትፎርም የምንመለከተው ቴሌግራምን ነው። ባለፈው ፕሮግራማችን ላይ ጠቃሚ የሆኑ ፊቸሮች ተመልክተን ነበር። ግን አንዳንድ የተደበቁ ፊቸሮች አሉ የእናንተን ዩዘር ኤክስፒሪየንስ በትንሹ የሚያሻሽላለ። ይህምንም የምታገኙት የቴሌግራም ሴቲንጋችሁ ውስጥ እንደገባችሁ ቻት ሴቲንግ አለ ሶስት እንደገባችሁ እንዳለ የቻታችሁን ኤክስፒሪየንስ እንዳለ መቀየር ትችላላችሁ። ይህም ማለት ምንድን ነው ብላችሁ ብትጠይቁኝ አሁን የቻት ቦክሳችሁ አነስ እንዲል ከፈለጋችሁ፣ ወይም ትልቅ እንዲሆን ከለሩን መቀየር ከፈለጋችሁ ወይም የቻት ቦክሱ ከርቬቸሩ በጣም ወደ ስኩዌር እንዲሄድ ከፈለጋችሁ ወይም ክብ እንዲሆን ከለሩን እንዳለ መቀየር ይችላላችሁ። ከዛም በተጨማሪ ትንሽ ወረድ እንዳላችሁ የቴሌግራም አይኮን ራሱ የተለያየ ቴምፕሌቶች አሏቸው። ከዛ ውስጥ እናንተን ካራክተር በደንብ የሚገልጸውን መርጣችሁ ሁሌ አፕሊኬሽኑ ስታዩት የምትፈልጉት የቴሌግራም አይኮን ማድረግ ትችላላችሁ። ሁለተኛው ሶሻል ሚዲያ ፕላትፎርም ሂድን ፊቸር ያለው እዚህ ፕሮግራማችን ላይ የምናወራው የቲክቶክ ነው። ቲክቶክ አፕሊኬሽኑን እንደከፈታችሁ እንዴት ኮሜንት እንደምታደርጉ ወይም ቶሎ ብላችሁ እንዴት ኮሜንት ማድረግ የሚችሉት ሂድን ፊቸሮች አሉ። አንድ የቲክቶክ ቪዲዮ ስታዩ ቶሎ ብላችሁ ኩዊክ ሪያክሽን ወይም ኩዊክ ኮሜንት ማድረግ በምትፈልጉበት ጊዜ ኮሜንት አይኮኑን ፕሬስ እና ሆልድ በምታደርጉበት ጊዜ ኩክ የሆኑ ሪስፖንስ አይኮኖች ወይም ኢሞጆች ያስቀምጥላቸዋል። ስለዚህ ኮሜንት ሴክሽን ውስጥ ውስጥ ሳትገቡ ቶሎ ብላችሁ የልብ ቅርጽ ሆነ የላይክ ኮሜንት ወይም አይኮኖች ቶሎ ብላችሁ መላክ ትችላላችሁ። ከዛም በተጨማሪ አዲስ ፊቸር ያመጡት ኮሜንት ሴክሽን ውስጥ እንደገባችሁ፣ በፊት ቴክስት ብቻ ነው እዛ ላይ ልትጽፉ የምትችሉት ወይም ኢሞጆች ብቻ ነው የምትልኩት። ከዛም አልፎ አሁን ኮሜንት ሴክሽን ላይ የራሳችሁን ፎቶ የፈለጋችሁትን አፕሎድ አድርጋችሁ እንደ ኮሜንት ስር መላክ ትችላላችሁ። የመጨረሻው ሶሻል ሚዲያ ፕላትፎርም ዛሬ የማሳያችው የኢንስታግራም ሂድን ፊቸር በቻት ቦክሳችሁ ውስጥ ነው። ይህንንም ከአንድ ጓደኞቻችሁ ጋር ቻት ቦክስ ውስጥ ኢንስታግራም ላይ ቻት በምታደርጉበት ጊዜ አንድ ለምሳሌ የእግር ኳስ አይኮን ላካችሁ ይባል። ያ ጓደኞቻችሁ እሱን ኳስ አይኮን እንደሚያኩት የራሱ ሂድን ፊቸር ያለው አንድ ውስጥ ቻት ቦክስ ውስጥ ጌም ይኖራል። ይህንን ጌም እየተጫወታችሁ ሃይ ስኮር እየተበላለጣችሁ መጫወት ትችላላችሁ። ትላልቅ ሶሻል ሚዲያ ፕላትፎርሞች እንደ ቴሌግራም፣ ቲክቶክ፣ ኢንስታግራም እንዳሳያችሁ የተለያዩ የተደበቁ ሂድን ፊቸሮች አሉት። ይህም በተለያየ ጊዜ አፕዴቶች ሲኖሩት እዚህ ፕሮግራም ላይ አዳዲስ የሚለውን ለእናንተ ቀድሜ አሳያችኋለሁ። የተወደዳችሁ ተመልካቾቻችን ለዛሬ ይዘንላችሁ የቀረብ ነው የዘመንና ቴክኖሎጂ ሳምንታዊ ፕሮግራማችን ይህንን ይመስል ነበር። ሳምንት በተመሳሳይ ሰዓት አዳዲስ ርዕሰ ጉዳዮችን ይዘን ጠብቃችኋለን። እስከዚያው ድረስ መልካም ሳምንት ይሆንላችሁ።